ሰላም ጤና ይስጥል እንዴት አላቸው የመልሕቅ ቤተሰቦች፣ ዛሬ ደግሞ በአዲስ ሀሳብ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ መልእክቴ ነው። አንድ ሰው በገዛ ሕይወት ውስጥ በማወቅም ባለማወቅም በጣም የሚሳሳታቸው የገዛ ቤቱን በገዛ እጁ አመጋገቡን ባለማስተካከል የዛ ራሱን ጤና እንደሚያበላሸው ሁሉ ትዳርን ባለቤቱ ራሱ ነው በእጁ የሚያበላሸው። አንድ ሴት ልጅ በገዛ እጇ ነው ትዳሯን የምታበላሸው። በማወቅ የሚሆን ባለማወቅ የሚሆን አንዳንዱ ቦታ ላይ በማወቅ አንዳንዱ ቦታ ላይ ባለማወቅ። በጣም ሰላም የነበረ በጣም ቆንጆ የነበረ አስቡት እስኪ ከመጀመሪያው ጀምሮ የወዳት የነበረ ያፈቅራት የነበረ ያከብራት የነበረ ለእሷ ጥሩ ስሜት ያለው ባለቤቷ ለምንድን ነው ከሆነ አመት በኋላ አይን ሽላፈር ሊል የሚችለው? አንድ ሴትም ባለቤቷን እየወደደች እያፈቀረች እየኖረች አይኑን ማየት አስጠላኝ እስከምትል ድረስ በዚህ ደረጃ እንዴት ልትጠላው ትችላለች? የጠላችው ውስጥ በምንድን ነው? እንግዲህ የብዙዎቻችን ስህተት እዚህ ጋር የሆነ ቦታ እንገባለን። እዛ የገባንበት ቦታ ህግና መርህ አንከተልም። ውጮች አይታቸዋል ልጆቻቸው ላይ ህጉ እንደዛ ጠብቆ ልጅን መንካት ወንጀል በሆነበት ሀገር ላይ ልጆቻቸው ምን ያህል ሲሪየስ እንደሆኑ እኛ ልጆቻችንም ላይ ራሳችንም ላይ ሚስቶቻችንም ላይ ቤታችን ላይ ሰራተኛ ላይ እንኳን ምን ያህል ምን ያህል እንደምንዘናጋ። አንድ ሚስት የምትለውን ባል ያፈርሳል፣ ባል የሚለውን ደግሞ ሚስት ታፈርሳለች። እሱ የሚለውን እሷ ትሽራለች፣ እሷ የምትለውን እሱ ይሽራል። ዛሬ የእሷ እናት ከመጣች ተነጎዳ ደግሞ የእሱ እናት ትመጣለች። ቤቱ ሕግ የለውም፣ መሪ የለውም፣ መተዳደሪያ ደንብ የሚባል ነገር የለውም። በገዛ እጁ ቤቱን አፈረሰ የሚባለው እንደዚህ እያደረገ ሲሄድ ነው። ወንድ ልጅ ለምሳሌ እህቱ እና ወንድሙ፣ እናትየው፣ ጓደኛው፣ ቤተሰቦቹ፣ መጠጡ፣ ገንዘብ መደበቁ ለትዳሩ ፈተና የሆነ ከሄደ ይሄ ወንድ ልጅ የመጀመሪያም የመጨረሻው ይሄ ለትዳሩ ፈተና የሆነው ይሄን ነገር ከቤቱ ማስወገድ መቻል አለበት። ይሄን ነገር ከቤቱ ከትዳሩ ካላስወገደ በዚቹ በትንሽ በምትመስል ምክንያቱ ቤቱንና ትዳሩን እያጣ ይሄዳል። በነገራችን ላይ በአንተ በኩል የምትወደውን ሰው አትጣ። በአንተ በኩል ችግር አይፈጠር። በአንተ በኩል ችግር ተፈጥሮ በገዛ ጥፋት ቤትህን እንደማጣት የሚያሳዝን የሚያሳፍር ነገር የለም። በጣም ያማል። በሰውየው ችግር ከሆነ በራሱ ጉዳይ ነው፣ ችግር የለም። በእሷ ጉዳይ ከሆነ ችግር የለም። በሁለቱም ቢፈርስ እኮ ችግር አለው። ነገር ግን በአንተ ጥፋት ሚስትህን እንደማጣት የሚያም ነገር የለም። ባንቺ ጥፋት ባለቤትሽን እንደማጣት የሚያምን ምንም ነገር የለም። ባህል መርሳት የሌለበት መንካት የሌለበት ይሄ ቀይ መስመር አለ፣ ማለፍ የሌለበት መንገድ አለ። ከዛ ካለፈ ራሱን አበላሽተው ሚስቱንም ያበላሻል። አንዳንድ ጊዜ እንደውም አይታችሁ ከሆነ ከታች ጀምሮ የሷ ንቀት ሲመጣ ስነ ስርዓት ያዥ እንደማለት በቃ ልጆች ይደጉ ሁለተኛ ልርግም ነገ ይስተካከላል። ኦፍኮርስ፣ ትዕግስት በጣም ትልቅ ዋጋ አለው። ዛሬ ነገ ዛሬ ነገ ነገር ግን በመሻሻል ፈንታ ክፋቱ እያደገ ይመጣል። ትላንትና አስቤዛ ብር አትሰጠኝም ከሆነ ጥያቄው፣ ዛሬ አስቤዛ ብር መስጠት ጀምሯል፣ መኪና ግዛ ላይ ይመጣል። መኪና ተገዛ፣ ችግሩ አይቆም። ወጣ ማለት ትፈልጋለሁ፣ ስራ መስራት ትፈልጋለሁ፣ ይሄው ስሪ፣ ችግሩ አልቆምም። ለምን መሰላችሁ? የሚቀጥለው ችግሩን ከስር መሰረቱ ነቅለ ስለማታወጣው። መጀመሪያ ከስር የማትነቅለው ከሆነ የተወሰነ ጊዜ መኪናውን ስትገዛላ ሰላም የሆነ ይመስላል። ትንሽ መንከባከብ ስትጀምሪ ሰላም የሆነ ይመስላል። ውስጥ ላይ ተከማችቶ ቁጭ ያለ ነገር አለ ውስጡ ቁጣ አለ፣ እሳት አለ፣ ንዴት አለ። እሷ ውስጥም ለአምስት ዓመት ለአስር ዓመት ተከማችቶ ቁጭ አለ ንዴት ቁስል አለ። እሱን ነካ ሲደረግ ማበር ትጀምራለች። ስለዚህ ምንድን ነው የባል ስህተት በትዳር ውስጥ? እኔ አደራችሁን ወንድ ከሆናችሁ፣ በታሪክ በታሪክ በታሪክ በእናንተ ሰበብ ችግር አይፈጠር። ቴክስት ከእሷ ደበቀ ተጻጽፈ የችግሩ መንሰይ እንዴት ራስህ ለመሆን፣ ቤትን በገዛጅ ለምን ታፈርዛ? ከኤክስሽ ጋር የሚሆን ከማንም ጋር በድብቅ ተጻጽፈሽ የቤቱ የችግሩ መሰረት እንዴት ትሆኛለሽ? ሰው በሰላም ልኖር ብሎ ተጠንቅቆ በሚኖርበት ዓለም ላይ ራስህ ችግር ትፈበርካለህ። ስለዚህ ትልቁ የወንድ ልጅ ችግር፣ ትልቁ የሴት ልጅ ችግር፣ ችግሩን በመፍታት ፈንታ ደግሞ ሌላ ችግር ደግሞ እንፈጥራለን ብያቸዋለሁ። ከ20 ዓመት በፊት ባለማወቅ እንሳሳታለን፣ ከ20 ዓመት በኋላ በማወቅ እየተሳሳት እንሄዳለን። በተለይ ከ20 ዓመት በፊት ያው ልጅነት ነው። ከ40 ዓመት በኋላ ደግሞ አውቀ ነው የምታጠፋው። ትናንትና ባለማወቅ ነው፣ ዛሬ አውቀ ነው። ኦልሬዲ አንድን ነገር አንዴ ካወቅከው በኋላ ከዛ በኋላ አውቀ ነው የምታጠፋው። ሚስት ድብብቆሽ የማትወድ ከሆነ ባለቤቶች ንቀት የማይወድ ከሆነ እሱ የማይወደው ንቀት ማድረግ ማለት በገዛጅ ቤቱን ማደፍረስ ማጥፋት ነው። በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድን ነው? ባለቤቴን ወደዋለሁ ግን የሞቀ ቤቴ ሊበተን ነው። ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ? ለማንም የማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ። የቴጄ ሊሰንፍ ስለምትሉ እኛ ጋር አንድ መፍትሄ አለ። መልህቅ በመልህቅም በፍቅርና በትዳር ህይወት ላይ የመማከር አገልግሎትን ማግኘት ትችላላችሁ። በ0977 ላይ ደውሉልን። የችግሩ አካል መሆን ለምሳሌ ከባለቤትሽ ጋር ሴክስ ማድረግ ካለብሽ ሴክስ ማድረግ አለብሽ ነው። ይሄ ወደዚህም ወደዚያም ቢሽ ሞሆነ ሆን አለ መጽሐፉም ቁርአኑን የሚያዘው ነው። ገላሽን ባለቤትሽን አትከልክ ነው። ገላህን ሚስት አትከልክላት ነው። ያንተ ላይ ስልጣን ያላት እሷ ነች፣ እሷ ላይ ስልጣን ያለ አንተ። ስለዚህ በፈለገ ቀን ገላህን እንዳትነካ ማለት አትስይም። ችግር ቢፈጥርም ባለቤትሽን መናቅ የለብሽም። ለምን ችግሩ የሚፈታ ነው። ያንቀት ግን ሳይፈታ ጠባሳ ሆኖ ቁጭ ስለሚል ችግሩ ይፈታል። ሚስት ላይ ያስቀመጥከው ጠባሳ ግን ለዘላለም አይፈታም። ለምሳሌ ይሄ ነገር እንደዚህ ሆኖ ከተበላሸ አስተካክሉ ብዬ ብል ሰውየው እንደዚህ ወደታች ከገነጠለው እያስተካክለዋል፣ ብያበላሸው ወደ ቦታው ግን ከመለሰው እያስተካክለው። አንድ ነገር የተበላሸን ነገር ቀጥ ባለ መንገድ ነው የምታስተካክለ። እኔ ያበላሸውት ነገር ካለ አንተ ቀጥ አድርገ፣ ሰራተኛ ያበላሸው ነገር ካለ አንቺ ቀጥ አድርገሽ፣ ሚስት ያበላሸችው ነገር ካለ አንተ ቀጥ አድርገው። እሷ ሴክስ አላረግም ማለች፣ አንተ ተሳደብክ። ሌላ ሁለተኛው ጥፋት። ባለቤትሽ ገንዘብ ደበቀሽ፣ ገንዘብ የደበቀሽን በስድብ በኃይለኝነት ለማስተካከል መሞከር ሁለተኛው ጥፋት፣ የነበራችሁን ፍቅር የነበራችሁን ኢንቲሜሲ ከነአካቴው ድራሹን የሚያጠፋ። ስለዚህ በተቻላችሁ መጠን አንዱ ጥፋት ከተፈጠረ ሌላ ሁለተኛ ጥፋት አትፍጠር። ሚስት የምትፈጥረው አንድ ችግር ነው፣ አንተ ሁለተኛውን ችግር አተፍጠረው። ባለቤትሽ የሚፈጥረው አንድ ችግር ነው፣ ሁለተኛውን ችግር አተፍጠረው። ከዛ በኋላ በሰላም ነው የምትኖሩ። መቶ ፐርሰንት እርግጠኝ ሲጀምር የችግሩ መንስኤ አትሆኑ። ከሆናችሁም ችግሩን ከታች ንቀሉት። ቤታችሁ ውስጥ ያለን የገንዘብ ችግር ካለ ከታች ንቀሉት። ኩሽና ግባና አግዘኝ ካለች አግዛት። በተለይ በተለይ አሁን በዚህ ዘመን ሚዲያ ላይ የሚያወት ነገር አለ። በቃ ይሄ ትዳር መፍታትን እንደ ትልቅ ነገር አድርገው ስለ ቃሉ ይቅርታ ለመንዘላዘል ሴቷም እንደዛው ለማለት በቃ የሆነ ፍቺ እንደ አማራጭ አድርጎ እሷ ቁጭ ብላ በተደጋጋሚ ትዝታለች ለመፍታት፣ እሱም ይዝታል። ያየው ሰው ያወራ መፍታትን፣ ያየው ሰው ያወራ። ያለእናት ልጅ ማሳደግን፣ ያለአባት ልጅ ማሳደግን የሚያውቀው ሰው ያወራል። ስለዚህ በተቻላችሁ መጠን ቤት ውስጥ ያላችሁ ሰዎች ችግሩን ራሳችሁ ባትፈጥሩ። ሁለተኛውን ችግር ደግሞ ሰው አንዱ ችግር ከፈጠር ሁለተኛውን ችግር ላለመፍጠር ባሎች በደንብ ይችን ቃል በደንብ ይዋት። ይችን ሀሳብ ራስን ቤትን ሰላም ምታደፈርሰው እንዴት በልና እስኪ ወደኋላ ቁጭ በለው፣ ወረቀት ላይ ጻፈው። በአንተ ሰበብ ነው ሚስት እንደዚህ የሆነችው። ሴቶች ደግሞ ባለቤትሽ የሚወድሽ የሚያፈቅርሽ በአንቺ ሰበብ ነው እንደዚህ የሆነው አይደለም ማለት። በጣም ሚሊዮን ሰዎች በነገራችን ላይ ኢትዮጵያ ውስጥ በመጠጥ ራሳቸውን ገድለው ማታ ማታ ይገባል። ሁሉ መጠጥ መጠጥ አስፈልጎ አለ። አንዳንዱ ምን ታደረጋለት አለ። ቤት ሰላም ካልሆነ ቤት ደህና ካልሆነ ሳትወደ በግድ አምሽተ ትመጣለ። ተደብቀ ሄዳ አልጋ ላይ ትሰኛለህ። ቤት ሰላም ካልሆነ ምን ታረጋለህ? ሰላም ለማድረግ መስራት የለበትም። ምንም ጥያቄ የለም፣ መስራት አለበት። ስለዚህ በተቻላችሁ በተቻላችሁ መጠን ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ከምንም ነገርም ከምግብ በላይ ሰላም ይበልጣል። ትልቁ ነገር ሰላም፣ ይቅርብ ክትፎ፣ ይቅርብ የእሷ ገላ፣ ይቅርብ የባለቤት ሴክሱ፣ ይቅርብ በቃ የአይምሮ ሰላም። ለሰላማችሁ ተጨነቁ፣ በቃ ለሰላምሽ ተጨነቂ። ገንዘብ ብለህ ጤና አንተ ራስህን ልታጠፋ ገንዘቡን አይተ ዋይ፣ ለምን? የመጀመሪያ ሰላም ነው የሚበልጠው። የሚያውቀው ሰው ያውቀዋል። በቃ በህይወት እኔ ትልቁ ዋጋ መሰጠው የአይምሮ ሰላም አይምሮ፣ ሰላም ከሆነ ተው ሌላውን ነገር ልጅም ትዳርም ሁሉ ነገር በቃ። አንተ ሰላም ስትሆን፣ አንቺ ሰላም ስትሆን፣ ሰላም ከሆንሽ ሃብቱ ይቀጥላል፣ ሰላም ከሆንሽ ትዳሩ ይቀጥላል፣ ሰላም ከሆንክ ብዙ ነገር ይቀጥላል። ስለዚህ ይሄ ራሳችሁ ነገር ፈጥራችሁ ራሳችሁ አይምሯችሁን ሰላም አታወቁ፣ በቃ ለሰላም ተጨነቅ። ያለ እድሜ ለምን ትሞታል? መኖር እየቻለክ አስቡበት። ከአቅማችሁ በላይ የሆነ ችግር ደግሞ በቤታችሁ ካለ ትዳራችሁን ከመፍታታችሁ በፊት እድል ስጡ። ሚስትህን ልጆችህን ቤትህን ከመበተን በፊት እንደ መሬ ቁጭ ብላ አስብበትና ወደ ሙያተኛ፣ እኛ ጋር ብቻ የትም፣ ቦታ ሙያተኛ ነው ብላችሁ የምታስቡት ይሄ ሰው ያክመኛል ብላችሁ የምታስቡት ሰው ጋር ሂዱና ችግሮቻችሁን ለመፍታት ሞክሩ። ችግሩን መፍታት እንጂ ትዳሩን መፍታት መፍትሄ ስላልሆነ ይህን አስቡበት ለማለት ወዳለው። ስለ ትዳራችሁ መማከር የምትፈልጉ ቤታችሁ ሰላም ያልሆነ ክፍለ ሀገርም አዲስ አበባ ውጭ ሀገርም ያላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 097745 ላይ ደውሉ። የፍቅር ህይወት ላይ የትዳር ህይወት ላይ በቂ እውቀት ማግኘት ከፈለጋችሁ ዘወትር ማክሰኞ ነፃ ስልጠና አለ። ከምሽቱ 12 ሰዓት እስከ 2 ሰዓት እንዳያመልጣችሁ። አመሰግናለሁ። በጣም መልካም ጊዜ